እንግዲህ ያልተሰሙ አዳዲስ ነገሮች እነግራችኋለን። ባሳለፍኖ ሳምንት ከተሰሙት ጉዳዮች መካከል አንዱ ከአሁን በፊት ተወዳጇ ድምፃዊት ዳግማዊት ፀሐዬ ዛቻ በማስፈራራት በደል ፈጸመብኝ እባካችሁ ብላ የደረሰባትን ተናግራ ነበረ። እንግዲህ በጊዜ ሂደት ባሳለፍነው ሳምንት አዲስ ነገር ተሰማ። ወንጀለኛው ተጠርጣሪው በቁጥጥር ስር ዋለ። በዚህ ጉዳይ ላይ እንደው ብዙዎች ጠየቁን። እንግዲህ የሴቶች ጥቃትን በተመለከተ ብዙ ይባላል እና ኢትዮጵያ ውስጥ እንደ አንድ ማሳያ ስለሆነ ለምን አጠይቋትም፣ በተባለው መሰረት ዳግማዊት ፀሐዬ ጋ ደወል አድርገናል። ዳግም፣ ይሰማል? ሄሎ። አዎ ይሰማል። ሰይፍሻ፣ እንደምን አመሸሽ? እንኳን አደረሰሽ። እንኳን አብሮ አደረሰን። በጣም ነው የማመሰግነው። በዓል እንዴት እያለፈ ነው? ይህ ክበር ይመስገን መድኃኒዓለም ቆንጆ እያለፈ ነው። እናንተ ጋር እንዴት ነው? እኛ እንደምታይ ነው ክትፎ፣ በዚህ በስጋ ተከበናል። አትቀኝም ትንሽ እንኳን ጠጊ፣ ቀንሺ፣ ክትፎ ጠጊ። ዛው ናት እንትኑ ክትፎ ላይ ናት፣ እሷ ሉላ ነች። ጥሩ። ከአልበሙ በኋላ የምሽት መዝናኛዎች ላይ የሙዚቃ ስራሽን ሳይሆን በኮንሰርት ደረጃ የተለያዩ ቦታዎች ላይ እንደምታቀርቢ ያቅ ነበርና አሁን ደግሞ ለአንድ ወር ለሁለት ወር አካባቢ ኮንሰርቱም ላይ አላየሽም፣ እና ዳጊ ምን እያደረገች ነው? እንግዲህ ትንሽ ያው ክረምትም ነበረ ትምህርት ቤትም ተዘግቷል። እና ቫኬሽን ላይ ነበርኩኝ። ከሀገር ውጭ ነበርኩኝ። ፋሚሊ ጋር ጥሩ ጊዜ እያሳለፍኩኝ ነበረ። እንደውም ኤፊል ታወር አካባቢ እኮ ታ እንዴት ነበር ፈረንሳይ? ለጋ ሲሆንን እኔ እናገራለሁ አንቺ አገሩን ለጋ ሲሆንን ነበር ማቀው። በእውነቱ ግን አሁን ደግሞ ፈረንሳይን በደንብ ወደ አራት አምስት ከተማዎች ተዘዋውሬ ያለውኝ ያው ፋሚሊ ጥየቃ ጓደኞቼም ነበሩ የሙያ አጋሮቼንም ማግኝቻለሁኝና በጣም ቆንጆ ጊዜ ነበረ። ዳጊ በተለይ ብዙዎች እንግዲህ የልጅ እናት ሆነሽም ግን በስፖርት ራስሽን የመጠበቅ እና አኗኗሪሽ ላይ በጣም በጥንቃቄ መንቀሳቀሱን ነገር ሲነጋገሩበት ሰማለሁ። እሱ ጉዳይ ላይ እንዴት ነው? ትንሽ ነገር በይኝ እስኪ። በቀን ውስጥ አሁን በየቀኑ ጂም ይሰራል። በየቀኑ ጂም ትሰሪያለሽ? ጂም በጣም እወዳለሁኝ፣ ግን ያው ሁኔታው ስለማይመቻችሁ ብዙ አላዘወትርም፣ ግን ብዙ ጊዜ ዳንስ ፊትነስ ሳተፋለው ዳንስ ፊትነስ ቤት የማደርገው ነገር ነው። ያው ስለወለድኩ ብቻ ሳይሆን በቃ ኖርማሊ ሰው ልጅ ጤናውንም ለመጠበቅ የአካል ብቃቱንም አቋሙንም ለማስተካከል ስፖርት ከህይወቱ ማራቅ የለበትም ብዬ ነው። ማም ነው ምናልባት ወደ ተደዋወልንበት ጉዳይ ከመግባታችን በፊት ያው በዓል ስለሆነ ብዬ ነው። አዳዲስ የሚዚክ ቪዲዮዎችን እየሰራሽ ነው። ከሌሎች ድምፃያኖች ጋርም እንዲሁ ተጣምርሽባቸውን ስራዎች በተመለከተ ስቱዲዮ አካባቢ የሰሙ ሰዎች በጣም የሚገርም ስራ ይዛ እየመጣች ነው እያሉ ነው፣ እና ስለ እሱ ምናልባት ካላስቸገርኩሽ መረጃ ይኖራል? አዎ፣ ሴፍሻ፣ ትክክል ነው። ከዚህ በኋላ በሚለቀቁት አዳዲስ ስራዎች ከተለያዩ አሁን ማልገልጻቸው የውጭ ሴሌብሪቲዎች ጋር ኮላብሬት እያደረግን ነው። ከሀገር ውስጥም ደግሞ ለመጀመሪያ ጊዜ ከሴት ራፐር ጋር ማን እንደሆነች አድማጮች ቢገምቱ ደስ ይለኛል። ስቱዲዮ ተጣምረናልና በቅርቡ በአዳዲስ ስራዎች ብቅ እላለሁ፣ ከነ ቪዲዮ ክሊፖቻቸውና ያው ምናልባትም ግማሽ አልበም ያው ኢፒ እየተለመደ ስለሆነ ከቪዲዮ ክሊፕ በኋላ በኢፒ ልመጣ እችላለሁ። በራሴሽ ዩቲዩብ ቻናል ነው ዳኝ? አዎ ሴፍሻ፣ በራሴ ዩቲዩብ ቻናል ዳግማዊት ፀሐዬ ብለው ሲገቡ ያገኙኛል። ስፖቲፋይም አለኝ ዩቲዩብም አለኝ። አዎ ስለዚህ እስከዛ አዳዲሱን የዳግማዊት ፀሐዬ ስራዎች ለማድመጥ አድናቂዎቿ ወዳጆቿ የ ዩቲዩብ ቻናል ዋለውን ሰብስክራይብ በማድረግ ታገዙ። በቅርብ ቀን ነው በቅርቡ ነው ወይም ቀን ተቆርጦለታል? ቀን አልተቆረጠለትም። ምክንያቱም ስቱዲዮ ከገባን በኋላ በቀጣይ ቪዲዮ ክሊፕ መስራት ስለን የሚኖርብን ከአሜሪካም ሆነ ከአፍሪካ የተለያዩ ሀገሮች የሚመጡትን ራፐሮች የሂፓፕ አርቲስቶች እዚህ መተው ቪዲዮ ክሊፕ ለመስራት ስለሆነ የተነጋገር ነው። ከቪዲዮ ክሊፕ በኋላ አናውንስ አደርጋለሁ መቼ እንደሚለቀቅ። ምናልባት አታውቀውም ሁለት ወርም ሶስት ወርም ሊፈጅ ይችላል የቪዲዮ ነገር ግን እስከዛ ሰብስክራይብ እያደረጉ ይጠብቁኝ። አዳዲስ ሲንግሎች ሁለት ሶስት ልንለቅ እንችላለን እንደግዝ ካበረታትኝ በኢፒም በግማሽ ዘን ድጋሚ እመጣለሁ ማለት ነው። ኧረ እናበረታታለን። በጣም በጉጉት እየጠበቅን ነው። ዳጊ ዳጊ፣ ባሳለፍነው ሳምንት እንግዲህ አድማጮች ብዙዎቹ እስኪ ደውሉ እናውሯት፣ ምክንያቱም በማህበራዊ ሚዲያ አማካኝነት ለረጅም ጊዜ ሲያስፈራራሽ እና ሲያንገላታሽ የነበረው ግለሰብ በቁጥጥር ስር መዋሉ ከተገለጸ በኋላ እስኪ ደውሉላት አሉኝና በዚህ ጉዳይ ላይ ምናልባት ትንሽ የምትይ ነገር ካለ ብዬ ነው። ግለሰቡ ምን ነበር ያደረሰብሽ ዳጊ? አዎ፣ እንግዲህ በሰዓቱ ይመስለኛል አንድ አራት አምስት ወር ሳያልፎ አይቀርም የመጨረሻውን ዛቻና ማስፈራሪያ ከደረሰኝ በኋላ ቀጥታ ሪፖርትን ያደረ ሪፖርት ከማድረጌ በፊት ሶሻል ሚዲያ ላይ አሳወቅኩኝ አንድ ነገር ቢፈጠር ቢደርስ ተጠያቂ እሱ መሆኑ። ከዛ ደግሞ በሚገርም ሁኔታ በማግስቱ እንደውም ከአዲስ አበባ አይ ሚን ከፌዴራል ፖሊስ ተደውሎልኝ ነበረ። ሄድኩኝና ሪፖርት አደረግኩኝ ማለት ነው። አዲስ አበባ ፖሊስም ያሉኝ ማስረጃዎች ይዤ ሄድኩኝ። ከዛ በኋላም ያው እሱ ደብዛውን አጠፋ። ሀገር ውስጥ የለውም አታገኝኝም ነበር የሚለው። ግን ያው በፖሊስ ያላሳለሰ ጥረት፣ በእውነት በጣም የማመሰግናቸው፣ በቁጥጥር ስር ውሎ አሁን ያው ማረሚያ ቤት ይገኛል። ምን ነበር በጊዜው ማስፈራራት፣ ማንገላታት ሲባል ግለሰቡ ምን ነበረ ሲያደርግ የነበረው? ምክንያቱም የአንዳንዶችን አስተያየት ሳይ በእንደዚህ አይነት ጉዳይ ላይ ፈጥነው ምን አለበት ያህን ያልኮ እንዲህ አይደለም ብሎ ትንሽ ለመከራከር የሚሞክሩ ሰዎች ስላየው ነው። አዎ እኔም አስተውያለሁ። እንደዚህ አይነት ነገር ምንም በተግባር እስካላደረገው ድረስ ስድብ እና ዛቻ ማስፈራሪያ እንደ ኖርማል የታየበት ሁኔታ ነበር። ነገር ግን እኔ በእንደዛ አላምንም። ሰው ከዛተ አጠፋሻለሁ እገልሻለሁ ብሎ ካለ ቀጣይ ወደ አክሽን ስለሆነ የሚሄደው ከዛ በፊት ሪፖርት ማድረግ ያስፈልጋል። ማንም ከሕግ በላይ የሆነ የለም የሚል እምነት ስላለኝ ያንን ማመልከቴ ልጆች እናት እንደመሆኔ አድራሻዬም እኔም በውስጥ ስለተላከልኝ ወዲያው ሪፖርት ማድረግ ነበረብኝ። ከዛ በፊት እንደማንኛውም ተራ አድናቂ ኖርማል ዲኤም ነበር የሚያደርገው። በሶሻል ሚዲያዎች በውስጥ መስመር በተለያየ በአንዱ ብሎክ ሳደርግ፣ በሌላ በኢንስታግራም ብሎክ ሳደርግ በሜሴንጀር ይመጣል። ረጅም ጊዜ እንደዚህ አይነት ነገሮች ነበሩ። ፋይናሌ ግን መስመሩን ሲያልፍና የአጠፋሻለው ያሳ ላታግትሽ እችላለሁ የሚል መልዕክት ሲደርሰኝ የዛኔ ሪፖርት ማድረግ እንዳለብኝ ወሰንኩ። ማለት እንደውም እኮ ይሄ መላሳለስ ያለው ካደረኩ በኋላ ደግሞ ፖስት ያደረግሽውን አጥፊ፣ አለበለዚያ አጠፋሻለሁ፣ ገልሻለሁ አይደል እዛቻ እና ማስፈራሪያዎች ነበሩ። እና ያንን እንግዲህ የህግ አካላት ሲከታተሉ ነበረ። በስተመጨረሻም በእኔ ሳይሆን በሌላ ብዙ ክስ ነበረበት ይመስለኛል። እና በሌላ ሰው ክስ ቁጥጥር ስር ሊውል ችሏል ማለት ነው። ፖሊሶች ባደረጉት ክትትል። እንደውም እኮ እንትን ሊባል ሊለሳለስ የሚገባው አይደለም። እንደውም ቪዲዮውን ይመስለኛል ድምጹን ፖስት አድርጋ ነበረ ዳጊ ማህበራዊ ሚዲያ ላይ እና በጣም እየተቆጣ ነው፣ በጣም እየተሳደበ ነው። እና በዛ ንዴት ውስጥ በዛ ድንፋታ ውስጥ ሆኖ ምንም ነገር ከማድረግ ወደኋላ ይላል ብለህ የምታስባለ? ያስደነግጣል፣ ያስፈራል። በጣም በልዩም ጭምር ነበር የሚምለው። አዎ በልጁ የምል ነበር። ልጄን ንሳ ይል ነበር። አንቺን ካላጠፋሁሽ እያለ ይል ነበር። ይሄም እንደው ቀለል አድርጎ የሚታለፍ ነገር እንዳልሆነ ማሳያም ነው የነበር። ቀልድ ጨዋታ አልነበረም የልጁ አባባል። አዎ ባለ ትዳርም ስለነበረ ይመስለኛል በሰዓቱ ፖስቱን ካላነሳሽ በቃ አጠፋሻለው አድራሻሽን አቃለው የተለያዩ ቴክስቶች ይላኩልኝ ነበር እና እሱ ዝም ብሎ ይመስለኛል ሌሎች ሴቶች ላይ ለምዷል እንደዛ። ከዛ በኋላ በሚደርሱ እንዲሞች እኛንም እንደዚህ ያስፈራራን ነበረ ካላገኘው አይነት ነገር። በቃ በድብቅ ሴቶችን በማስፈራራት ነው የሚያገኘው የነበረው በማን አለብኝነት እና ያው ከተሳሳተ ሰው ጋር የተጋጨው እኔ። ደግሞ እንደዚህ አይነት ነገሮች ችላ አልልም። ሶ ሪፖርት ማላደርግ መስሎት ነበር። ሪፖርት ሳደርግ ደግሞ ያንን ነገር አቁሜ ፋይናሊ ደግሞ ሀገር ውስጥ የለውም ከዚህ በኋላ አታገኘኝም፣ የኔ ጠላቶች እንዳያጠቁሽ አይነት ነገሮች ማለት ጀመረ። ነገር ግን ፋይናሊ አሁን በሌላ ወንጀል ደግሞ ተይዞ ያው ፍርድ ቤት ቀርቧል እና እንግዲህ ከዚህ በኋላ ያለውን ሂደት እንከታተላለን። አዎ ተጠርጣሪው ልክ እንደተያዘ በማህበሬ እንግዲህ ገጾች ላይ ትዛላችሁ። እሱ ካልተያዘ ኢትዮጵያዊነቴን እሰርዛለሁ ብዬ ነበር ብለሽ ነበረ በሰዓቱ ምልክ ሀገሬ ላይ የኖርኩኝ በራሴ በሀገሬው ዜጋ ማስፈራራት ከደረሰኝ እንዴት ነው በሰላም ገብቼ የምወጣው? ይሄን የህግ የበላይነትን ማየት ፈልጋለሁኝ። ስለዛ በሰዓቱ ኢሞሽናል ሆኜ ምክንያቱም እናቴንም ይሳደብ ነበረ፣ ከነ ልጆቼ ነበር ይዘት የነበረው እና ሰው መሰደድ ሊኖርብኝ ነው። ስለዛ ያንን በቃ ይሄ ሰው ካልተያዘ በቃ ኢትዮጵያዊነቴ ምንድን ነው፣ ሀገሬ ካላተረፈችኝ የሚል በሰዓቱ በጣም ኢሞሽናል ነበርኩኝ። ላይ በእኔ ቦታ ብትሆኑም ለመንቀሳቀስ ራሱ እኔ በዚህ አጋጣሚ የማመሰግነው አዲስ አበባ ፖሊስን። በምሽት የምሽት ክለብ ስራ ነበር በሰዓቱ እና እና ሰው ፖሊሶች ተመድበውልኝ ነበር ለሊት ስገባ አብረው የሚገቡት የነበረው እና በጣም አመሰግናለሁ። በዚህ አጋጣሚ የሚያስገርም ነው በጣም በዚህ ልክ ነበር ሲያደርግ የነበረው በጣም የሚያስገርም ነው። ግን ዳጊ ምናልባት ከአንቺ ተነስተሽ ከገጠመሽ ነገር ተነስተሽ ሌሎችም እንደዚህ አይነት ነገር የገጠማቸው ሰዎች አፍነውት ለሌላ ሰው ሳይናገሩ ብዙ ችግር እያሳለፉ ላሉ ሌሎች ሴቶች የምትዩ ነገር ካለ እስኪ። እኔ ለእህቶች ማስተላለፍ ምፈልገው አንደኛ መብታቸውን ማስከበር እንዳለባቸው ነው። ማንም ሰው ያለፍቃዳቸው በግዴታ የማግኘት መብት የለውም። የመሳደብም ሶሻል ሚዲያ ላይም የማጥቃት ይሄ እያደገ ይሄድና፣ ወደ ለከፋ ነገ ወደ ጥቃት ወደ ይሄ ብዙ የምንሰማቸው ወንጀሎች የመደፈር ወንጀል የምንሰማው እነዚህ ነገሮች አድገው ነው። ችላ ሲባሉ ሌሎችም ህጉም ምንም የማይፈይድ ከሆነ ህጉም ካልጠበቀ እዚህ ላይ ምንም አይመጣም በሚል ነገ። ብዙ ጥቃቶችን እንሰማለን ማለት ነው። ስለዚህ ዝም ማለት የለባቸውም፣ ሪፖርት ማድረግ አለባቸው፣ መፍራት የለባቸውም፣ ቤታቸው መቀመጥ የለባቸውም። ምንም አይነት ጥቃት ችላ ብለው ማለፍ የለባቸውም ነው የምለው። እንደውም ዳጊ እዚህ ጋር የምደግፈሽ፣ ቤት ውስጥ መቀመጥ አያድንም። መፍራት አሁን የምትጠቃ ሴት ልጅ ከፈራች የበለጠ ነው የምትጠቀ፣ አያድናትም። ያ ነገሯ እኛ ሴቶች ያለን ነገር ምንድነው ድምጽ ነው። በማንኛውም መንገድ ጥቃት ሊደርስብን ባለ መንገድ ድምጻችንን ማሰማት መቻል አለብን። እርስ በርስ መደጋገፍ መቻል፣ መጠባበቅ መቻል አለብን። ማህበረሰብ ሊጠብቀን ይገባል። ከዛ ከማህበረሰብ አልፎ ከእርስ በርስ አልፎ ደግሞ የህግ አካላትም እንደዚሁ አሁን የሚታየውን አይነት እርምጃ ከመውሰድ አንጻር ትልቅ ሚና ነው የሚጫወቱት። እና ሴቶች ድምጽ ነው ያለን ሄደን መታገል ሄደን መደባደብ አይደለም። አንዱ ከተፈጥሮም አንጻር ያለ ድምጽ ነው ያለን። ድምጻችንን ማሰማት አለብን። በማንኛውም መጮህ ካለብ መጮህ አለብን። በዛ ሁሉ መንገዶች ራስን መከላከል አለብን። ጋራ ስትደበቅና ና ስትሸሸግ አትድንም። ከጥቃት የባሰነው ነው ጥቃት ሊጨምርብህ የሚችለው። ምናልባት የተሻለ ነገር ለሴቶች ለመፍጠር ቅድም ዳጊም እንዳለችው ንቃተ ህሊናው ብዙ የለም። አንዳንዴ ትልልቅ ጥቃቶች እየደረሱ የወንድ ሀገር ስለሆነ አለሙም እንደዛው፣ አዎ በቃ ነገሮች ተደበስብሰው ይቀራሉ። ህግ ቦታ ቢካሄድ በቃ በዙሪያ ያለው ሰው ራሱ በቃ ቶ የሚል ነው እንጂ ከአንዱ ጥፋት አንዱ እንዲማር የማድረግ ነገር ብዙ ጊዜ የለንም። ለዛም ነው እየባሰ የሚመጣው፣ በመሻል ፋንታ እየባሰ የመጣው። ለዚህ ነው አሁን የሚደርሱት ጥቃቶች በአብዛኛው ሴቶች። ወደኋላ ተመልሰን እኮ ብናይ ብዙ እንደ ቀልድ የተጀመሩ በኋላ ላይ ግን በትልቅ አካላዊም መንፈሳዊም ጥቃቶች የተደመደሙ ወንጀሎች አሉ፣ እስከ ማጣት ድረስ። ከዛ አንፃር እንግዲህ በየቤቱ ያሉ ነገሮች በጣም ብዙ አንደበታቸውን የለጎሙ እንስቶች እህቶች ይኖራሉና ለነሱ ለእነሱ ቅድም እንዳልሽው ይህ እንደ ማንቂያ ደውል ሊሆን ይችላል የሚል እምነት አለሽ ማለት ነው? አዎ እኛ ሀገር ገና ብዙ ይቀራሉ። ቢሆንስ እኔ ባየኋቸው ሀገራት እንኳን ለምሳሌ እዚሁ ቅርብ ዱባይ ብትሄድ አይደለም ሴት ልጅ ላይ መዛትና መሳደብ የግድያ ሙከራ አይደለም፣ መንገድ ላይ መላከፍ ማንም አይቻልም። ከብዙ ገንዘብ ጀምሮ እስከ ከባድ እስራት ይጠብቃቸዋል። እና ማንም ማንንም ሳይነካ ተከባብሮ ነው የሚኖረው። በጣም ነው ያስቀኑኝ በእውነት ዱባይ። በጣም ዘ ሴፍስት ካንትሪ። እውነት ቢሆንስ ስለምን እኛ ያው አፍሪካ ሀገር ገና ትንሽ ይቀረናል ነው እንጂ ህጉ ላይ ጥብቅ ነገር ቢሰራ ህጉ ቢጠብቅና ነገ ደግሞ ተግባራዊ ሆኖ ብናየው ይሄ ሁሉ የምንሰማው ወንጀል ባልተፈጸመ ነበር። ይሄ ሁሉ የሞት የመድፈር ወንጀሎች አንሰማም ነበረ። ቀላሏ ትንሿ ነገር እንዴ አብረው ሪሌሽንሽፕ ጀምረው ራሱ እኮ ህይወት እስከ ማጥፋት እንሰማለን። ይሄኛው ደግሞ ላይክ ኖርማ እኔ ጤነኛም አይመስለኝ ቱ ቢሆንስ። ምክንያቱም በአድናቆት ተጀምሮ ላግኝሽ ተብሎ ያንን ሪጀክት ሲደረግ ወይ ኖር ሲደረግ ደግሞ ወደ ዛቻ መሄድ ማለት ጤነኝነት አይመስለኝም። ምናልባት ላይ በደንብ መሰራት አለበት እንግዲህ። ቅድም እንዳልሽው ተጠርጣሪው በሌሎች ሰዎች ላይ የገንዘብ ማጭበርበር እንደፈጸመ ፍንጭ መሰጠቱን ነው የተገለጸውና ፍርድ ቤትም በዛው መቅረቡን ሰምተናልና አንቺስ ክስ መስርተሻል ሊባል ይችላል ወይንስ የተያያዘው ተጠርጣሪ በተያዘበት ወንጀል ነው ክሱ የቀጠለው? እኔ ያው አዲስ አበባ ፖሊስ ነበር ሪፖርት ያደረግኩት። አሁን የተያዘበት ወንጀል ደግሞ ከዚህ በፊት ተይዞ ዋስ እንዲያመጣ በዋስ ከወጣ በኋላ ያው መቅረብ በሚገባበት መከታተል በሚገባበት ጊዜ አልተገኘም፣ ጠፍቶ በዛው አሁን ድጋሚ ፖሊስ ባደረገው ክትትል ነው የተያዘው። በገንዘብ ማጭበርበር የቼክ ደረቅ ቼክ ምናምን ነገሮች ናቸው። እና ከኔ ጋር ወደ አራት አምስት ፋይል አለ፣ ብቻ የክስ ሂደት ማለት ነው ሰው የኔንም ፋይል ከአዲስ አበባ ፖሊስ ወደ ቦሌ መምሪያ አዛውረውልኝ አንድ ላይ አሁን ለኔክስት ዊክ ቀጠሮ ተሰጥቶናል ማለት ነው ፍርድ ቤት። ስለዚህ በሚቀጥሉት ጊዜያት የአንቺም እንደ አንድ ፋይል አባሪ ሆኖ ይታያል ማለት ነው። አው የኔም ዛቻና ማስፈር፣ ሌላም ዛቻና ማስፈራሪያ ክስ አይቻለሁ ሲነብ ሌሎች ላይም እንደዚሁ የድምፅና የተለያዩ ማስረጃዎች ይዘው ያጠፋሃለው እንደዚህ ብቻ የዛቻና ማስፈራሪያ ኬስ ከኔ ውጭም ሌላ አንድ አለ። ሌላው ደግሞ የገንዘብ ማጭበርበር ምናምን ነገሮች ናቸው እና ያው አንድ ላይ እንዲታይ ወደዚህ ስለላኩልኝ ያው በቀጣይ ቀጠሮ ደግሞ የኔ ኬዝ ይታያል ብዬ አስባለሁ። መተዳደሪያው ነው። እንዴታቻን ማስፈራሪ ምናልባት እንግዲህ ያው እንደ ሴት ልጅ አባት ሞኜ ጉዳዩን ሳየው ጥሩ የመኖሪያ ቦታ እንዲኖር በሀገሬ እመኛለሁ። ሴፍ የሆነ ነገር አዎ ጥሩ እንደ እህትም እንግዲህ እንደ እናትም እንዳለውን ሰው እንዲህ አይነት ጉዳዮች የውጭው ዓለም እኮ የስልጣኔ ትልቁ መገለጫ ሴትን ማክበር ነው። ይሄ በእንግዲህ በሰለጠኑት ሀገራት የሚታይ ነው። እንደውም በእኛ ጭንቅላት ሁሉ አንዳንዶች እንትን ደረጃ ይውጣ ከተባለ አሁን አሜሪካን ሀገር አንደኛ ሴት ልጅ ነች፣ ሁለተኛ ውሻ ነው፣ ሶስተኛ የቤት እንስሳ፣ አራተኛ ያላችሁ ግን ሰባተኛ እናንተ ሰባተኛ ህጻን ልጅ ሁሉ ምናምን በቃ እንደዚህ ነው። በጣም የሚገርምሽ ነገር በአንድ የአሜሪካኖች የሴት ልጅ ክብር ይለያል። ምናልባት አሜሪካውናችሁ የምትከታተሉት ልታግዙ እንችላላችሁ። ባል ነው ከሚስቱ ጋር ተጋጩ እና በቦክስ አለችው እና አፍንጫው ደማ። ወዲያው ናይን ዋን ዋን ደወለም አድረሱልኝ ብሎ ሲመጡ ከነደሞ መጀመሪያ የያዙት እሱን ነው። እስኪጣራ እስኪጣራ እና ሴት ልጅ እንደ እንቁ በቃ ትያዛለች። በቃ እና የሀገር ተምሳሌ ትምነችና ሴት ታጠፋም እያልኩ አይደለም። ግን እኛ አገር ደግሞ በዚህኛው ጫፍ ነው። አሁን የምትሰሚው ነገር በቃ የሚያሸማቅቅ አለባበስ ሊሆን ይችላል። በብዙ ነገሮች የሚደርስባት ነገር ኛ ሀገር ሴት ልጅ ከተጠቃች በኋላ ነው ሰው ማህበረሰቡ ራሱ ያዝ ነው እንጂ መጀመሪያ እንዳልከው በቃ ኤክስኪዩዝ ይሰጣል ላይ ምን ለብሳ ነበረ ምን ብላው ነበረ እንጂ ከተጠቃች ከተገደለች በኋላ ግን በቃ ከንፈር መጠጣ ይመጣልና ቀድሞ መጠንቀቅ ነው በሚል አምናለው እ ያው እንግዲህ ተጠርጣሪው በቁጥጥር ስር ውሏል። ዳጊም እንዳልሽው በብዙ ስጋት ውስጥ ትመላለሽ ነበር። አሁን ጉዳዩ በህግ ተይዟል። በየቤቱ ሆናችሁ የተለያዩ ጥቃት የሚደርስባችሁ መውጣት፣ መናገር፣ ጉዳዩን ማሳወቅ አለባችሁ። ችላችሁ መኖር የለባችሁ። ምክንያቱም አሁን የአንቺ ጉዳይ ወደ አደባባይ ሲመጣ በዙሪያቸው ብዙ የሚደርስ ብዙ በደል ችለው የተቀመጡ እህቶች ይኖራል። እነሱም ይመጣሉ። ያኔ ይሄ ጉዳይ ወንጀል እንደሆነ ደግሞ ወንዶች ያውቃሉ። ይህን የሚሰሩ ሰዎች ሳያውቁ ነው ብለክ ነው ወንጀል መሆኑ። አንዳንዱ እንትንም ይመስለዋል አንዳንዱ ሰው ይህ ይመስለዋል። ለምሳሌ የፍቅር ግንኙነት ላይ አስገድዶ እጅ ጠምዝዞ ምናምን ነው የሚመስለው። ተነጋግሮ መግባባት በዛ ብቻ የሚያልቅ የማይመስለውም ሰው ሊኖር ይችላል። ሁሉንም መደመደ ስለዚህ ሕክምና የሚያስፈልገው ነው ማለት ነው። ትክክለኛ አእምሮ እንደዛ አያስብም ማለት ነው። ትሪትመንት ያስፈልጋል። ለስንበት እንግዲህ ዳጊ፣ ያው ጉዳዩ በፍርድ ሂደት ላይ ስላለ ወደፊት ተከታትለን ለአድማጮች እኛ እናቀርባለን።

ሽልማት ኒና ኒና ኒና ሰለብሬት የሚባል ኢቨንት አለ። እኔ ፓርትነርሺፕ ሳይን ያደረግኩበት ኒቨምበር ላይ በስካይ ላይት የሚዘጋጅ ትልቅ ፓን አፍሪካ ፕሮግራም ነው። እዛ ላይ ቪአይፒ ጋብዛቸዋለሁ። እንዲሁ ጋብዥ፣ እንዲሁ ጋብዥ። ለምን አሁን እንታ መልጥም ከሷለ ሽጋጊ እና መሰከ ለሰሙ ቪአይፒ አርኪ ተመለሳችሁ፣ ደግሞ ቪአይፒ እሺ ኒና ኒና ኒና ኖት ኒና ኒና። ልክ ናችሁ። ራፐር ነች፣ ግን ኒና አደለች። እኔ እኮ አልገመትኩ ብዬ እየኮረችኩ ነው። ከስር ከስር። እሺ ራፐር ከሆነች ጸገነት፣ ጸገነት፣ ጸጊ ጸጊ ሰራለች እኮ ጸጊ ጸጊ። በነገራችን ላይ ራፕ እያረገች የምግብ የምግብ ጉዳይ ከሆነ ምግቡ ላይ ራፕ እያረገች አገኘኋት። ኢትዮጵያዊት ራፐር አዎ፣ በአዲሱ ዳጊ ስራ ላይ ኢትዮጵያዊቷ ራፐር አወኳት። ዳጊ እንኳን አብሮ አደረሰን። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። በዓሉ የሰላም የፍቅር፣ የደስታ የመዋደር ሰላም ይሁንልን። በዚህ አጋጣሚ ያው ሰይፉሾ አንተንም አመሰግናለሁ። ታዲያ አዳዲሶችንም እንዲሁም የሴቶች የሕግ ባለሙያዎች ኃላፊ ሰላምን አመሰግናለሁ። ሴቶችና ሕጻናትንም እንደዛው እንዲሁም ፌዴራል ፖሊስ እና አዲስ አበባ ፖሊስን በጣም ማመስገን እፈልጋለሁ። ለሁሉም ደራሽ ተደራሽነታቸውን በዚሁ እንዲያጠናክሩ መልእክተኛ አስተላልፋለሁ። ህዎች አይዟችሁ፣ በርቱ። መብታችሁን አስከብሮ ላለ ከመሰነ ማበታችን በፊት ግን የሰውን ማስተያየት ነው የፈለገ ችግር ቢያጋጥምሽ፣ የኢትዮጵያዊነትሽ ላይ አትደራደሪ። ደስ ሲልሽ የሚያዝ ደግሞ ሲከፋሽ የሚለቀቅ ነገር ባይሆን ኢትዮጵያዊነቴን የሚፍቅ ነገር የለም። ማንም ያስረከበኝ የለም። ስፈጠርም ኢትዮጵያዊ ነኝ፣ ስሞትም ኢትዮጵያዊ ነኝ። ግን አንዳንዴ እንደዚህ በገዛ ሀገር ላይ በሰላም ወጥቶ መግባት ሲያቅት ደግሞ አንዳንዴ ጥያቄ ይፈጥርብሃልና፣ ከዛ በእኔ ቦታ በዛ ሰዓት ሆኜ ኢሞሽናል ሆኜ ያሰብኩት ነው እና ኢትዮጵያዊነቴ ምንም የሚፈቀው ነገር የለም። ቆሽ ያው እንግዲህ ይህ ሰው አስተያየት ስለሆነ ልንገርሽ ብዬ ነው። ዩቲዩብ ላይ ከተባልሽው መሀል ነው። ለማንኛውም ስለተበሳጨሽና የመኖር ህልውናሽ ጫፍ ላይ ስለደረሰ የተናገርሽው ነገር ነው፣ ቅድም ገልጸሽዋል። ዳጊ፣ በአዳዲስ ስራዎችሽ እስክንገናኝ ድረስ መልካም አመሻሽ ብለናል። ከአሁን በፊት በሰይፉ በኢቢኤስ መድረክ ላይ የተጫወትሽውን ዳናን በጋብዝ ምን ይለናል? በጣም ደስ ይለኛል። ዳና ኔናራ ዳና ዳና ኔናራ ዳና ቻው ባባይ ቻው